የሙስሊሞቹ ቁርአን ወይም የአላህ ቁርአን እንዴት ኮራፕትድ እንደሆነ ከክርስትና ዳራዎች ወይም ከክርስትና ታሪካዊ ዳራዎች በመስረቅ ቁርአን ላይ እንደሚያሰፍር ታውቃላችሁ። የመጀመሪያው የኛ የጌታችን እናት ማርያም ቁርአኗ መርየም አይገናኙም። ኦኬ፣ ምንድ ነው ማስረጃ፣ ሀ ካላችሁ ይህ ኪያስ ያቀርብላችሁ ዘንድ ይወዳለሁ። ዘጸአት 15 ሀ ላይ የምናገኛት አንድ ማርያም አለች። ይችም የአሮን እህት ማርያም ናት፣ ነብይት ናት። ይኸው ዘጸአት 15 ቁጥር 20 የአሮን እህት እዚህ ጋር መጥቶ ደግሞ ቁርአን ምን ይልናል? ሱረቱል መርየም ወይም 19ኛው ሱራ ላይ አንቀጽ 28 ላይ እንደዚህ ይላል፣ የአሮን እህት ሆይ። ይሴ ላይ ጀምሮ ስታጠኑ ማርያም እንዴት እንደወለደችው ኢሳን፣ ኬት እንደሆነች፣ ኬት እንደመጣች ኤብሪቲንግ ይናገራል። ወደ ታችም ስታነቡ እዚህ ጋር ዋናው ፖይንት ብላ ላነሳ የፈለኩት ይችህ ማርያም ኮራፕትድ የሆነች ማርያም ናት። ቁርአን ኮራፕትድ ነው፣ ቁርአን የተበረዘ ነው ለመባል የሚያስችለው ምክንያት አንደኛው እችም ብቻ ውትን እጥናት ጽሁፎች ማቅረብ እንችላለን ማለት ነው። አሮን ህቶ ካለ አሮን ደግሞ በመጽሐፍ ቅዱስ የምናውቀው የሙሴ ወንድምና የዚችም ማርያም ያሏት የነቢይቷ ማርያም ወንድም እንጂ ጌታን የወለደች ማርያም ወንድም አይደለም። ይህ ብቻ አይደለም። ሌላ ታሪካዊ ዳና ስናጠና በተጨማሪ አብርሃም እንግዲህ ከአጋር ልጅን ወልዷል እስማኤል የሚባል ቁርአኑም ነቢይ ተደርጓል። በጣም ጨዋ የሚያሰግድ ዘካን የሚሰጥ ወይም መጽዋትን የሚሰጥ ነቢይ እንደሆነ ይናገራል። እስማኤል ከባሪያ የተወለደ ልጅ ነው። እዚሁ አያ 22 ላይ ወይም አንቀስ 22 ላይ ወዲያውም አረገዘች በእርሷን በሆዷ ይዛ ወደ ሩቅ ስፍራ ገለላለች። ምጡም ወደ ዘንባባይቱ ግንድ አስጠጋት ይላል። ዋ ምኞቷ ምን ነው? ከዚህ በፊት በሞት ቋለች። ይህ ነገር ባለሆነ ያዘብኝ ብላ ተበሳጨች። እነዚህ የምትል ማርያም የለችም በነገራችን ላይ ትሁት ናት። የትኛው ማርያም እንደሆነች እናጣራለን። ምነው ምን ከዚህ በፊት በሞት ቋለች ተረስቼም የቀረቡ እንኳለች። አራት ላይ ከበታቿም እንዲህ ሲል ጠራት። አትዘኝ፣ ጌታሽ ከበታችሽ ትንሽ ወንዝ በእርግጥ አድርጓል። ልክ ኮራፕትድ የሆነ ታሪክ ያለ ታሪኩን ዝም ብላችኋ አረጋገጫ በደንብ አመጣላችኋል። እስከ መጨረሻው ከኔ ጋ ቆዩ እንጂ ሀያ አምስት ላይ የዘንባባይቱንም ግን ወደ አንቺ ወዘወዛት፣ ወደ አንቺ ወዘወዛት፣ በአንቺ ላይ የበሰለን የተምር እሸት ታረክ ፍልሻለችና ይህም ጠጭም ተደሰችም፣ ይላል እኔ ለአራህማን ወይም ለአላህ ማለት ነው። ሌላኛው ስሙ ነው። ምታን ተስያለሁ ዛሬም ሰውን በፍጹም አላናግርም በይ። እንግዲህ ጉድ ተመልከቱልኝ። ዘፍጥረት 16 አንድ ው ከላይ ያስቀምጥላችኋል የአብርሃም ሚስት ሶራ ግን ለአብረም ልጅ አልወለደችለትም ነበር። ስሟ ጋር የተባለ ግብፃዊት ባሪያ ነበረች እ ፋይናሊ ኪዳን ከእግዚአብሔር ከእሱ ጋር አላስቀጠልም ከእስማኤል ጋር አልቀጠልም ኪዳኑ። እግዚአብሔርም ሲጠራ የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው የሚጠራው። እያንዳንዱ ኪዳን ሲያደርስ የነበረው ከታዛዦች ጋር ነበር። ዘፍጥረት 21 ቁጥር 14 አብርሃምም ማልዶ ተነሳ፣ እንጀራም ወሰደ፣ የውሃ አቁማዳ ለሀጋር በትከሻዋ አሸከማት፣ ብላቴናውም ሰጥቶ አስወጣት። እርሷ ሄደች በቤርሳቤ ምድረ በዳ ተቅበዘበዘች። ላይቅ አሁን ቁርአን ላይ ያለችው ማርያም ጋር ታሪካዊ ዳሪያውን ተመልከቱ። ቅድም ካነበብኩላችሁ ጋር በደንብ እየሰማችሁኝ ማለት ነው። ውሃውን ከአቁማዳው አለቀ፣ ብላቴናውን ከአንድ ቁጥቋጥ በታች ጣለችው። ቱ ከበታችም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽ ወንዝ በእርግጥ አድርጓል። ታሪካዊ ዳራውን ከዚህ እንደተኮራፕት እንደተደረገ ወይም ተበርዞ ከዚህ እንደተሰረቀ ምንጭ ከዚህ እየሰረቁ እንደሚጽፍ ውሃው ከአቁማዳው አለቀ፣ ብላቴናውን ከአንድ ቁጥቋጥ በታች ጣለችው ሴ እሷም ሄደች ብላቴናው ሲሞት አሊዮ ብላ ቀስት ተወረውሮ የሚያደርስባትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏን አሰምታ አለቀሰች። ሴ ልክ አሁን እንዳዘነችው ማለት ነው። እችኛዋ ማርያም አዘነች ባልተፈጠርኩ ባልተወለድኩ ብላ አለቀሰች። ሴ በተመሳሳይ ሁኔታ ታሪካዊ ዳራውን ተመልከቱልኝ። ቁጥር 17 እግዚአብሔር የብላቴናውን ድምፅ ሰማ። እግዚአብሔር መልአክም ከሰማይ አጋርን እንዲህ ሲል ጠራ፣ አጋር ሆይ ምን ሆነሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሺ፣ ብላቴናውን አንሺ፣ እጅሽን በርሱ አጽኚው፣ ትልቅም ሕዝብ አደርገዋለሁ። እግዚአብሔርም አይኗን ከፈተላት፣ የዋጉድ ጓድማዬች ሄዳ ማቁማዳውን በኋ ሞላች፣ ብላቴናውንም አጠጣች። እግዚአብሔር ከብላቴናው ጋር ነበር። ወንበር አደገ። በምድረ በዳም ተቀመጠ ቀስተኛም ሆነ። የተሰረቀና ኮራፕት መሆኑን ቁራን በዚህ ማስረጃዎች ማጠቃለል ይችላል። ገና ብዙ አወጣለ አማኝ የሆኑ አይልም አይልም ገጽታዎቻቸውን ገጽታቸውን ገጽታዎቹን ይገልጣል የማን ገጽታዎቻቸውን ነው የሚለው ገጽታዎቹን ገጽታዎቹን ይገልጣል ወደዛ አማኝ ይገልጻል መጀመሪያ ይገልጸው መጀመሪያ ሀዲሱን ጨርሶ፣ አባቴ ዋ ማነው የሚገልጸው? መጀመሪያ ከፊት ያለውን እንትን በለውን ለየ ምን አንድ ቃል ዝሪ ትላለህ? ገጽታዎቻቸውን ነው የሚለው፣ ገጽታዎቹን ይገልጣል ይገልጣል። እሺ ወንዶቹን ወንዶችና እንስቶች ሁሉ እሺ፣ ወደ ዛርገው ይሰግዱለታል። በምድር ላይ ለይስሙልኝና ለዩልኝ ሲሰግዱ የነበሩ ሰዎች ሊሰግዱ ይሄዳሉ። ነገር ግን ወገባቸው ከአንድ ወጥ አጥንት የተሰራ ይመስላል። በቃ ጎንበስ አይሎ ማለት ነው። እሺ እዚህ ጋር አሁን ምንድን ነው ገጽታዎቹ ስላለ ምን ይሁን፣ ገጽታዎቹ ስላለ ምን ይሁን፣ ገጽታዎቹ ምን ይላሉ ነው የሚለው። ገጽታዎቹ ምን ይላሉ ነው የሚለው። ይገልጣል የማን ገጽታ ነው የሚገለጠው? የማን ገጽታ ነው የሚገለጠው? መልሶ አንተ ራስ መልስልኝና፣ አልመልስም። ምክንያቱም ባትን ነው እያብራራ ያለው። እሺ ለአላህ Subhanahu Ta'ala ሁሉም ሰው ይሰግድለታል። ነገር ግን ለሰው ለይሁልኝ ወይም ደግሞ ለይስሙልኝ ሲሰግዱ የነበር የዛን ሰዓን አላህ Subhanahu Ta'ala ምን አሉም፣ አይሰግዱም፣ ወገባቸው አይታዘዛቸውም አሉ። አይሰግዱም ማለት ነው። ይሄ ምንድነው እዚህ ጋር ችግሩ አንድ አለ አይደል፣ ስማ፣ እኔ ልንገርህ። አንተ አለህ ሪከርድ እየቆረጥክ እምትሰራ አትባልክ። ገጽታዎቹን ይገልጣል። ገጽታዎቹን ምን ይላል ይገልጣል። ገጽታዎቻቸውን ይገልጥላቸዋል ሳይሆን ገጽታዎቹን ይገልጣል። ምኑን? ባቱን። ባት የሚገለጥበት የተባለው አላህ ነው፣ ባቱን የሚገልጸው ምንም አያውቁ ሙስሊሞች። በጣም የሚያሳዝነው ግን በቂያማ ቀን ገነትና ጋር ነው የሚገቡት፣ በባቱ ነው የሚለዩት። አላህ በሁለት ቅርጽ ይመጣል። የመጀመሪያውን ቅርጽ አናቀውም ብለው ይክዱታል። ሁለተኛው አካል ሲመጣ በምንድነው የምታውቁ ሲባሉ በባቱ ነው ይላሉ። ይሄ ወንድማችናውን ባቱን ከና አያቅም እና ከሞትኩ በኋላ ባቱን እንዴት ነው የምታውቀው? ባቱን እንዴት ልታውቅ ነው? አሳዛኝ ምስኪን ወንድሜ። እስልምና መፈክር ነው፣ ባይዘ በአረብኛ ውስጥ የተደበቀ የመፈክር ሃይማኖት ነው። ምንም አረብኛ ትሸመድዳለህ፣ ከዛ በኋላ ያወቅ ይመስላል። ከዛ ጨቅ ትችት ክርስትና ላይ ያሸክመዋል። እስልምናን ያወቅ ክርስትናንም ጠንቅቄ ያወቅ ይመስላል። ስልምና እንደዛ ነው። ኢብኖ ሳይድ ሰላም ሰላም ሰላም ነው። እንዴት ነው? ልናችሁ ወንድ ይመስገን። ሀዲሱን አንዴ ክፈትልን። አሁን ያወጣ ነው። አዲሱን አንዴ እንየውና ኢብኑ ሳይድ ትቀጥላል። አንዴ ቀጥል። አዲሱን ክፈትልን። ነብዩ እንደዚህ ሲል ሰምቻለሁ። አውሎድ አላ ዊል ላይ ቤር ሂዝ ሺን ነቢዩ ምን ሲል ሰምቻለሁ? ባቱን ይገልጣል። ያው ቡሃሪ ላይ አለ ብሎ ቁራኑ ያስቀመጠው ይህንን ነው። ስረት ቀለም አርባ ሁለተኛው አያ ላይ የተቀመጠው እዚህ ብቻ አይደለም ያለው። በጣም ብዙ ቦታ ደኛለሁ ይዘ በጣም ብዙ መረጃዎች ማምጣት ይችላለሁ። ይህ አላ ባት እንዳለው እና ባቱም እንደሚገለጥ ማሳየት በብዙ ማስረጃዎች ማሳየት እንችላለን ተዛስ ምን ይላል ዘ ፕሮፌት ሳይንግ ኦውር ሎርድ አላ ዊል ሌይ ቤር ሂዝ ሺን ለዚህ ሲል ሰምቻለው አምላካችን አላ ወይም ጌታችን አላ ባቱን ይገልጣል ኦል ቢሊቨርስ ሜን አንድ ውሜን ዊል ፕሮስትሬት ምሰልቭስ ቢፎር ሂም ከዛ ወንዶች አማኝና አማኞች ሴቶች ሁሉም ምን ይላሉ? ይሰግዱለታል፣ እሱ ፊት ይሰግዳሉ። በደር ዌል ርሜን ዶዝ ሁ ዩዝ ቱ ፕሮስትሬት ኢን ደ ወርልድ ፎር ሾዊንግ ኦፍ ፎር ጌይኒንግ ጉድ ሪፑቴሽን ምኖች ይቀራሉ። በአለም ላይ ለጉራ ብለው ሲሰግዱ የነበሩትና ወይንም ክብር ለማግኘት ሲሰግዱ የነበሩት ይቀራሉ። ሰች ፒፕል ዊል ትራይ ቱ ፕሮስትሬት ኦን ጅመንት በት ባክ ስ ስ ዋን ቦን ሲንግል ቨርተ እንደ አንድ አጥንት። ምን ይሆናሉ እነኚህ? ሰዎች ሊሰግዱ ሲሞክሩ እንደ አጥንታቸው ደርቆ ይቀራል ወይም ይያያዛል። ወገባቸው አይታዘዝላቸውም ነው። እንደ አንድ አጥንት ይሆናል። ፍሌክሲብል አይሆንላቸው መስገድ አይችሉም። ይሄን ቡሃሪ ዘግበውታል። በዚህ ብቻ የሚቆም ሳይሆን አላህንም በመጨረሻ ቀን የምታውቁት በዚችው ሽን ነው።